ሰላም ጤና ይስጥልኝ ውዴ ሶሌዳ ሚዲያ ቤተሰቦቻችን፣ እንዴት አላችሁ? ለዕለቱ የመራረጥናችሁ አዳዲስና ትኩስ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ ከኛ ጋር እንድትቆዩ ባክብሮት እጋብዛለሁ። ሓድነት ህዝቢ ትግራይ ኣብ ምዝራግ አብይ ተራ ተጻወተ ግን ትልሂቅ ትግራይ ምሁር ፖለቲከኛ ናይ ሚዲያ ሰብ ገለገሊኡስ ተግራዋይ ደኸ እዩ ከምኡ ገይሩ ዝፅሕፍ ዘሎ ክሳዕ ትብሎ ማለት እዩ

ክንሰርሕ ዘለና ከዓ ኣዊ እዩ የትግራይ አንድነት እየበጠበጡ ያሉት የትግራይ ልሂቃን ናቸው። ምሁር፣ ፖለቲከኛ፣ የሚዲያ ባለሙያዎች ትግራዋይ ነው ወይ የሚያስብል ጽሁፍ ይጽፋሉ። በዚህም የትግራይ ህዝብ አንድነት እየሸረሸሩት ይገኛሉ። ይህንን የምትለው የህገወጡ በኢትዮጵያ ምርጫ ቦርድ ህጋዊነት የሌለው ህወሀት ጸሐፊ የሆነችው ፈት ለወርቅ ገብረ እግዚአብሔር በቅጽል ስሟ ሞንጆሪኖ ናት። የትግራይ ህዝብ አንድነት ሸረቸራችሁት ብላ ልሂቁን የምትወቅሰው ህወሀት እንዲቀበር እያደረጋችሁ ነው ለማለት ነው። አንድነት ተሸረሸረ ማለት በህወሀቶች ህወሀት ፈረሰች አድኑኝ የሚል ትርጉም እንደሚሰጠው በርካቶች ይስማሙበታል። ለዚህም ፈትለ ወርቅ ገብረ እግዚአብሔር ልሂቃንን ህወሀትን እያፈረሳች ነው፣ ለህወሀት መፍረስ ትልቁ አስተዋጽኦ የእናንተ ነው እያለች ትከሳለች። የብርጋዴል ጀነራል ተሾመ ተሰማ የመጨረሻ መልእክት ከምጽዋ ከጠዋቱ አንድ ሰዓት ተኩል ሲሆን፣ ጀነራል ተሾመ ተሰማ ምጽዋ ከተማ ላይ የተወሰኑ የጦር መኮንኖችን እና ማዕረግተኞችን ሰብስበው ንግግር አደረጉ። ሻብያ ያለ የሌላ ኃይሉን ተጠቅመው ምጽዋን ለመያዝ ቆርጦ መነሳቱ ጥርጥር የለውም። እኔ የሚጠበቅብኝን አደራ ተወጥቻለሁ። ከጥር 30 ጀምሮ እስከ የካቲት 9 1982 ዓ.ም የሞት ሽረት ትግል አድርጌያለሁኝ። ከዚህ በኋላ የራሴን ሕይወት በክብር ማጥፋትና ለኢትዮጵያ ጀግኖች ታላቅ ተምሳሌት ከመሆን ሌላ አማራጭ የለኝም። ጀግንነት ማለት በሁሉም መልክ ለጠላት ምቹ ሆኖ አለመገኘት ነው። እኔ ዛሬ ብሞት ብሸነፍም በታሪክና በመጪው የኢትዮጵያ ትውልድ ፊት አልሸነፍም። የአጼ ቴዎድሮስን እድል በማግኘቴም በጣም እኮራለሁኝ። ጎበዝ ስሙኝ፣ ይህ የአደራ መልእክቴ ነው። ነገ ለኢትዮጵያ ሕዝብ ይደርስ ይሆናል። ምናልባት አምላክ ካለ ከእናንተ አንዱ መልእክቴን ያደርስልኛል። ዛሬ ሻዕቢያ ምጽዋን ይቆጣጠራል። ይህ ደግሞ ለኢትዮጵያ ሀገሬና ሕዝቧ ትልቅ አደጋ ነው። ምናልባትም የኢትዮጵያ የተፈጥሮ ደንበር የሆነውና ለዘመናት በአባቶቻችን የደም ዋጋ ጸንተው የቆየውን የባህር በራችንን በመዝጋት በምድር ተወስነን እንድንቆይ ይደረግ ይሆናል። ይህ ደግሞ የሞት ሞት ነው። የፈለገ ጊዜ ይጠይቅ እንጂ የኢትዮጵያ ህዝብ የባህር በር አልባ ሆኖ በኢምፔሪያሊስቶችና ጋሻ ጃግሬዋቸው ተሸንፎና እጁን አጣጥፎ አይቀመጥም። ይህ ከሆነ የአፄ ዮሐንስ የራሴ አሉላ አባ ነጋና የእኔን ጨምሮ የአቤታዊ ሰራዊት አባላት አጥንትና ደም በኢትዮጵያውያን ትውልድ ሁሉ እስከ ዘላለሙ ይፋረዳል። ጊዜውን ጠብቆ የኢትዮጵያ ጀግና ምጽዋን ለኢትዮጵያ ህዝብ እንደሚያስረክብ እምነቴ የጸና ነው። አንድ ሰው ቤት ሲሰራ የሚሰራው ቤት በርና መስኮት አሉት። አንድ ሰው ደግሞ ሞተ እንበልና መቃብሩ በርና መስኮት የለውም። ይህ ምሳሌ ከገባችሁ ባህር በር የሌላት ሀገር ሞቶ ከተቀበረ ሰው የምትለየው በትንሹ ነው ባህር ለእኔ ዘላለማዊ ቤቴ እንዲሆን ወስኛለሁ ደስተኛና እድለኛ ጀነራል ነኝ ታደሰ ቴሌ ሳልቫኖ አይ ምጽዋ ከሚል መጽሐፋቸው የተወሰደ በትግራይ ክልል ከሦስት መቶ በላይ ሰዎች በኮሌራ በሽታ መያዛቸው ተገለጸ አብዛኞቹ በወርቅ ማውጫ አካባቢዎች የተያዙ ናቸው ተብሏል በትግራይ ክልል ከመስከረም 8 ቀን 2018 ዓ.ም ጀምሮ ከ300 በላይ ሰዎች በኮሌራ በሽታ መያዛቸው ሲገለጽ አብዛኞቹ ሰዎች በወርቅ ማውጫ አካባቢዎች የተያዙ መሆናቸውን በአውሮፓ ሲቪል ጥበቃና ሰብአዊ እርዳታ ኦፕሬሽኖች ኢኮ አስታውቋል። በክልሉ ስድስት ወረዳዎች ማለትም በስላዋ፣ ሳምረ፣ ሰየምቲ፣ አዲያቦ ማዕከል፣ አዲያቦ አዲዳሮ እና ዛና በሽታው መታየቱን ተቋሙ የሚመለከታቸው የአካባቢውን ባለድርሻዎች በመጥቀስ ጠቁሟል። የወረርሽኙ የሞት ምጣኔም ሶስት ነጥብ አንድ በመቶ የተመዘገበ ሲሆን አብዛኞቹ ህሙማን በማዕድን ማውጣት ስራ ላይ የተሰማሩ ወንዶች መሆናቸው ተመላክቷል። በተጨማሪም አዳዲስ የኮሌራ ወረርሽኝ ኬዞች በአማራና በቤኒሻንጉል ጉሙዝ ክልሎች መታየታቸው የገለጸው ተቋሙ የተደራጀና ወቅታዊ መረጃ እስካሁን መገኘት አለመቻሉም አመላክቷል። መረጃው የአዲስ ስታንዳርድ ነው። ኢትዮጵያ ግብጽ በህዳሴ ግድብ ላይ የምታራምደው አቋም ለብሔራዊ ደህንነቷ ስጋት መሆኑን ገለጸች። በውጭ ጉዳይ ሚኒስተር ዶክተር ጌዲዮን ጢሞቴዎስ የተፈረመው እና ለተባበሩት መንግስታት ጸጥታው ምክር ቤት የተላከው ደብዳቤ ግብጽ ኢትዮጵያ ላይ የምታሳየው ዛቻ የአፍሪካ ቀንድን ማተራመስ ቀጣይ ፖሊሲዋ መሆኑን ያሳያል ይላል ደብዳቤው። የግብጽ ባለስልጣናት የግድቡን መመረቅ ተከትሎ ለጸጥታ ምክር ቤት የጻፉትን የክስ ደብዳቤ በተመለከተም ኢትዮጵያ ከአባይ ውሃ የመጠቀም መብቷ ከማንም ፈቃድ መጠየቅ የሚያስፈልገው ጉዳይ አይደለም እንደሚል ተዘግቧል። የኢትዮጵያ አካሄድ በትብብር መንፈስ በሙሉ ግልጸኝነትና በመልካም እምነት ላይ የተመሰረተ ቢሆንም ግብጽ ከሰሞኑ ያስገባችው ደብዳቤ ያለምንም የትብብር መንፈስ የአባይን ውሃ በበላይነት በብቸኝነት ለመጠቀም ያሳየችበት ግልጽ ፍላጎት መሆኑንም ደብዳቤው አስረዳል ተብሏል። የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ግቶሬዝ ኢትዮጵያውያንን እንኳን ደስ አላችሁ ብለዋል። ፕሬዚዳንት ታዬ አጽቀሥላሴ በኒውዮርክ ከተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ ጋር ተገናኝተው ተወያይተዋል። ዋና ጸሐፊው አንቶኒዮ ጉተሬዝ በዚህ ወቅት ኢትዮጵያ የታላቁ የኢትዮጵያ ሕዳሴ ግድብን አጠናካ በማስመረቋ እንዲሁም የአየር ንብረት ጉባኤን በማስተናገዷና በሌሎች ፕሮጀክቶች ላስመዘገበችው ስኬት እንኳን ደስ አላችሁ ብለዋል። ሁለቱ ወገኖች በቀጠናውና በሌሎች ጉዳዮች ላይም ተወያይተዋል ተብሏል። ኢትዮጵያና ኬንያ ከ62 ዓመታት ወዲህ ለመጀመሪያ ጊዜ ታላቅ ወታደራዊ የትብብር ስምምነት ተፈራረሙ። ትናንትና መስከረም 14 2018 ዓ.ም በሁለቱ ሀገራት መካከል የተፈረመው ወታደራዊ ስምምነት እንደ ኤሮፓን አቆጣጠር በ1963 ኬንያ ነጻነቷን ማግኘቷን ተከትሎ ከተፈራረሙት ቀጥሎ መከላከያ ለመከላከያ የተደረገ ታላቅ ወታደራዊ ስምምነት ነው ተብሏል። የጦር ኃይሎች ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላና የኬንያ መከላከያ ኢታማዦር ሹም ጀኔራል ቻርልስ ሙሬ ካሪሪ በመከላከያ ጠቅላይ መምሪያ የሁለትዮሽ ውይይት ካደረጉ በኋላ በጋራ መስራት በሚቻልባቸው መስኮች ወታደራዊ ትብብር ስምምነት ተፈራርመዋል። ወታደራዊ የትብብር ስምምነቱ እንደ ሌሎች ስምምነቶች የሚታይ ሳይሆን ስትራቴጂካዊ በሆኑ ስራዎች ላይ በጋራ መስራት የሚያስችል ሀገራት በመካከላቸው ያለው ግንኙነትን መተማመን በሚያድግበት ወቅት የሚፈጸም ነው ተብሏል። የጦር ኃይሎች ጠቅላይ ታማዦር ሹም ፊልድ ማርሻል ብርሃኑ ጅላ በዚህ ወቅት የኬንያና የኢትዮጵያ መከላከያ ተቋማት በተለያዩ ወታደራዊ መስኮች በትብብር እየሰሩ መምጣታቸውን ጠቁመው በቀጣይም በጋራ የሚሰሩ ስራዎች ተጠናክረው እንደሚቀጥሉም ነው የገለጹት። ፊልድ ማርሻል ብርሃኑ ጅላ ከኬንያ መከላከያ ታማዦር ሹም ጋር በወታደራዊ መረጃ ልውውጥ፣ በጋራ ወታደራዊ ልምምድ በወታደራዊ ኢንዱስትሪ ስልጠና ሽብርተኝነትን በመዋጋት በድንበር ደህንነትና በሌሎችም ተያያዥነት ባላቸው ወታደራዊ ጉዳዮች ዙሪያ ተፈራርመናል ብለዋል የኬንያ መከላከያ ጠቅላይ ኤታማዦር ሹም ጄኔራል ቻርልስ ሙሪያ ካሃሪሪ በበኩላቸው ኢትዮጵያና ኬንያ ያደረጉት ወታደራዊ ስምምነት ከሁለት ሀገራት ባለፈ ለቀጠናው ሰላምና መረጋጋትም የጎላ ፋይዳ እንዳለው ገልጸዋል ለወደፊትም ከኢትዮጵያ መከላከያ ጋር በትብብር የሚሰሩ ስራዎች ዙሪያ የኬንያ መከላከያ ቁርጠኛ መሆኑን ማረጋገጣቸው የመከላከያ ሚዲያ ዘግቧል። ኤችአይቪን የሚከላከል አዲስ መድኃኒት በአነስተኛ ዋጋ እንደሚቀርብ ተገለጸ። መድኃኒቱ ቫይረስ ራሱን እንዳያባዛ ይከላከላል ብለዋል ሳይንቲስቶቹ። አዲስ ኤችአይቪን የሚከላከል መድኃኒት በአነስተኛ ዋጋ ተደራሽ ሊደረግ መሆኑን ተገልጿል። በሁለት አመታት ጊዜ ውስጥ ከአንድ መቶ በላይ አነስተኛ ገቢ ባላቸው ሀገራት መድኃኒቱ እንደሚቀርብ እንዲቀርም ተገልጿል። በሚሊዮኖች የሚቆጠሩ ሰዎች መድኃኒቱን እንዲያገኙ እድል የሚሰጥም ይሆናል ተብሏል። ዓለም የኤችአይቪ ኤድስን ወረርሽኝ ለመግታት አንድ እርምጃ ወደፊት እንድትጓዝም ይረዳል ተብሏል። ሌና ካፓቪሪ የተባለው መድኃኒት በመርፌ የሚሰጥ ሲሆን በዚህ አመት ማገባደጃ መድኃኒቱን ማቅረብ እንደሚጀመር ቢቢሲ ዘግቧል። መድኃኒቱ በነፍሰ ወከፍ ለአንድ አመት የሚያስከፍለው 28,000 ዶላር መሆኑን የጠቆመው ዘገባው አዲስ በተደረገ ስምምነት መሰረት ግን ዋጋው ወደ 40 ዶላር የሚወርድ ይሆናል ተብሏል። እንደ ኤሮፓን አቆጣጠር በ2027 የመድኃኒት ዋጋ ቀንሶ በ120 አነስተኛ እና መካከለኛ ገቢ ያላቸው ሀገራት ይሰራጫልም ተብሏል። ሳይንቲስቶቹ እንዳሉት ቫይረሱ ራሱን እንዳያባዛ መድኃኒቱ ይከላከላል። መድኃኒቱ በተደረገበት ሙከራ አስደናቂ ውጤት ማሳየቱ የተገለጸ ሲሆን፣ ከሁለት ወራት በፊትም የዓለም ጤና ድርጅት ጸረ ኤችአይቪ ክፍል ይሁንታም ሰጥቶታል። እንደ ቢቢሲ ዘገባ መርፌው በአመት ሁለት ጊዜ ይወሰዳል። ለስድስት ወራት ኤችአይቪን ለመከላከልም ይረዳል። ባለሙያዎች እንዳሉት አዲስ ኢንፌክሽንን ለመከላከል ውድ የሶለዳ ሚዲያ አድማጭ ተመልካቾቻችን ለዕለቱ መራርጠን ወደ እናንተ ያቀረብናቸው ወቅታዊ መረጃዎቻችን እነዚህ ነበሩ። እስካሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ የሶለዳ ሚዲያ ቤተሰብ በመሆን መሆን እንደተለመደው ላይክ፣ ሼር፣ ሰብስክራይብ ማድረጋት እርሱ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ሰላም ለናንተ፣ ሰላም ለሀገራችን ኢትዮጵያ።